ይህንንም ስሰራ ይህንንም እንትንም ስል ቪዲዮም ስሰራ ይህንን ድርጅትን ሳስተው በውስጥ እየመጣ ሳይቀር እኔ ላይ ብላኝ ሁኝም ስሳሳት ራሱ በኢሞ ገብታ እንደዛ አትበል ብላ ትጽፍልኛለች። እሷ ላይ ብላኝ ተቀምጣ በኢሞ ማለት ለእኔ መምህር ናት ሚስቴም ማለት ነው። እሷንም ከልብ ከልብ አመሰግናታለሁ። ሁሌም ምኞቴ ምን እንደታውቃላችሁ፣ አላህ ነው የሚያቅብኝ ማለት ነው። ይህ ሁልጊዜ ሁልጊዜ ምኞቴ ሚስቴን። ከማዲያም ቤት ስራ አውጥቼ መቼ ነው እንደሚስት በቃ ቤቷ ቁጭ አድርጌ ማስተዳድራት ብዬ ነው ሁሌም የምማለመው። ሁሌም እሷ ጋር ሳወራ በቃ በዚህ ነገር ሞራሌ እንዳይነካ ያለች እሷ ኔ ታጽናናኛለች። በቃ ይህ ቀን የተሻለ ቀን ይመጣል አትሰብር ትለኛል። አንቺና እኔ አሁን ባልና ሚስት ነው ነው የምንባለው። አንቺን እያሸቀልኩኝ ወይ አንቺ አላለፈልሽ ወይኔ አላለፈልሽ እያልኩ ብዙ ጊዜ እንትን እላለሁ። እሷ ብትጠይቅ ቃል በቃል መመለስ የምችለው ነው። ግን ማለት እንደ እሱ አይነት ሚስት ስለሰጠኝ ፈጣሪን አመሰግናለሁ። በቃ ለእኔ ማለት ምን እንደምላችሁ አላቅም። እኔ ምንም ነገር አድርጌላት አላቅም፣ ምንም ነገር ማለት ነው። እሷ ላይ ለእኔ ካደረገችልኝ አንጻር ማለት ነው። እና እዚህ ደረጃም እንዲደርስ አሁን ይህንን እድል አግኝቼ እዚህ እናንተ እንድታው ያደረገችኝ ትልቁም እንትኔ ሚስቴ ናት። እና እሷን እንዲታመሰግኑ ይፈልጋለሁ። በቃ ትልቅ ማለት ነው። ባለ ሁለት አይናት ሚስቴ በቃ ሁሌም በቃ ላንቺ ክብር አለኝ። በቃ ሁሌም ወድሻለሁ፣ ክብር አለኝ። የኔ ምንጊዜም ጀግና አይነሽ። እና ሚስቱን የሚያመሰግን በነገራችን ላይ ሚስቱን የሚያመሰግን ሚስቱን የሚያከብር ሚስቱን ካከበር ሚስትህን ንግስት ካረካት አንተ ንጉስ ነው። ምክንያቱም የንግስት ባል ስለሆንክ። እንደዚህ ደግሞ ቤተሰባቸውን ባላቸውን የሚረዱ በትክክል እርዳታ የሚያስፈልገው የሚሰራ ሰው ሰፖርት የሚያደርጉ የአረብ ሀገር ልጆች ለሀገራቸውም ለቤተሰቦቻቸውም ንግስቶች ናቸው። እና በጣም እድለኛ ነህ፣ ያው እሷም እድለኛ ናት። በማመስገን ደግሞ መወር አክብር ያለው መወር አክብር ያለው ሚስቱን የሚያመሰግን የሚያከብር ሰው በጣም ደስ ይለኛል። የሚስቱን ሀቅ የሚጠብቅ ሚስቱን የማያጨበረብር ወንድ በጣም ደስ ይለኛል። እና እድለኛ ናት። የት ነው የምትኖረው አሁን?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 እዚህ የማዳም ቅመምናት። ስንት ነው ደሞወዝ እዚህ የሚከፈል አንተ? እኔ ሺ ሁለት መቶ ብር ነው እዚህ ሀገር የሚከፈል እና የታወቀ ነው የወንድ ደሞወዝ። የእኛ ግን የተሻለ ተብሎ አሁን እዚህ ባለፈው በቅርብ ከአንድ ወር ነው ከሁለት ወር በፊት የሆነ ቦሳችን መጥቶ በቃ እናንተ ለጠረታችሁ ምናምን ብሎ ለእኔ ሁለት ሺ ብር አስገብቶልኛል ማለት ነው። ባለሀብቶች መኪናና ሞተር ብስክሌት እየገዙ እንዲያስገቡ ሲስተም እንከፍታለን እና ለዛ ፕሮጀክት ሁለት ሞተር ብስክሌት ብትገዛ ከ1600 እስከ 2000 ድርሃም በወር ቋሚ ገቢ ማግኘት ያስችላል። አሁን የምንሰጠ አንድ ሚሊዮን ብር ወይም 25 ሺ ድርሃም ማለት ነው። እንደዚህም ማድረግ ትችላለህ። ከዛ ውጪ አሁን የምትሰራበት ድርጅት የስራ ክፍተት የማይፈጠርበት ከሆነ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 ከሌሎች ሰራተኞች ለይቶ ሁለት ሺህ ድርሃም ደሞዝክን ያስገባልን ሰውዬ ሳታሳዝነው ሳትበድለው ስራው ላይ ክፍተት ሳትፈጥርበት ነው ወደኛ መምጣት የምትችለው። አጥፍተህ ከመጣህ አይቀናህም። አይሳ አላጠፋም፣ በእኔ ቦታ ሰው መተካት የምችላለሁኝ። በቃ መተካት፣ ልክ እንዳንተ። አሁን ያንተን ሁለት ሺህ የጨመረልህ በስራ ደስ ስላለው ነው። ከዛ ውጪ አንተ እንትን ማለት ኦርደር አሬንጅመንት እኛ ጋር መስራት ስለምትችል ማለት፣ አንዳንድ ጊዜ ወንድ ልጅ ያለቅስም ይባላል፣ ግን በቃ ከውስጣችሁ አንዳንድ የሚገፋችሁ ነገር አለ። እኔ አሁን እረኞች የማደርግ ቅመሞች ለእኔ ያደረጉልኝ ያክል በቃ በተቻላቸው መጠን አንድ ሺ ፎሎር ይዘው ለእኔ በቃ ቪዲዮ ያልሰራ ከትንሽ ጀምሮ እስከ ፌመሶች በቃ ለእኔ ላደረጋችሁልኝ፣ ለእኔ ላሳያችሁ ፍቅር እኔ ቃላት የለኝም። የማርያም ቅመሞችም አላህ በቃ ከሰው ቤት ስራ አውጥቶ ለራሳችሁ የተምቻቸው ህይወት ይስጣችሁ። እረኞችም አላህ በቃ የተምቻቸው ህይወት ለራሳችሁ ይስጣችሁ። በቃ የሚስቱን ሀቅ የሚጠብቅ ሚስቱን የማያጨበረብር ወንድ በጣም ደስ ይለኛል። እና እድለኛ ናት እሷም፣ አንተም እድለኛ ነህ። በጣም እኔ እድለኛ ነኝ የምለው እኔ ነው። በቀ ማለት እሷን ስለሰጠኝ እድለኝ። የሚገርማችሁ ዱባየው ታቃላችሁ አንዳንድ ጊዜ ባል ምናምን ምና የሚባል ነገር አለና ስትመጣ ልታመጣ ይስትል ብዙ ነገር ብለዋታል። እሷ ግን በእኔ ኮንፊደንስ ኑሯ በእኔ ምነት ኑሯ ጥራሽ በቃ ይምጣና ሁለታችን የምንስራ ብላ ያለች ልጅ ናት። ማለት በእኔ ኮንፊ እኔም ደግሞ እሷን አላሳፍራት መቸም መቸም ቢሆን ማለት ነው። እንሻአላ እሷን የምንጊዜ የምንወቴ ከማዳን ቤት አውጥቼ በቤተው ቁጫ ልቄ እንደ ንግስት አድርጌ ማኖር ነው የምፈልገው ኖራትአለ ናሳያሉ ታኖራታለች። ምንም ችግር መሲም አውሪ አው ማርያም መሲህም ደግሞ ያው እንዳልከው ለአንተ ብዙ ነገር እንትን አድርጋለች። ደስታዋን ትግለጽ። የምር እኛ በጣም ደስተኞች ነን። አረጋሽ እኔ የዛሬው ቅዱስ ሚካኤል ይህንን ዜና ስላሰማኝ በጣም ደስ ብሎኛል። ነው ግን፣ እኔ ምን ደስ እንዳለኝ ታውቂያለሽ? ዛሬ እኔ ጋር አስገቡቸው ቅድም ያው ወልደ ጊዮርጊስ ስለተናገሩ ከእናንተ መካከል ንጹ የሆነ ሰው አሊም በድንጋይ ይውገረው ብያቸዋለሁ። በጣም በኮመንት ላይ ፍርጃ ሲበዛ ማለት እና ቅድም ወልደ ጊዮርጊስ ነግሯቸዋል። እኔ ሪከርዱን ሰምቼ ለሀቄ ስለፈረድኩኝ ደስ አሁን ላይ ኩራት ተሰማኝ። ገባች ዛሬ ግን ደግሞ ይሄንን ኩራት ደግሞ እንድንሰማ ደግሞ ያደረገችን እመቤታችን ቅድስት ድንግል ማርያም እና ቅዱስ ሚካኤል ናቸው በወልደ ጊዮርጊስ ተመስለው ማለት ነው። ስለዚህ ወልደ ጊዮርጊስ ይሄን ክብር ስለሰጠህን፣ በሄድክበት እውነት ልጅህን ባለቤትህን የረገጥከው ሁሉ ለምለም ይሁን፣ እመቤቴን ክፉ አይንካል፣ አይመምካል፣ እንቅፋት አይንካል። እኔ በቃ አሊ እንደዚህ ተደስቶ ማየት በጣም ፍላጎቴ ነበር። በውስጥ አስር ጊዜ ነው ምጽፍለት አይዞ ከአሊ አትጨነቅ፣ ይሞላል ስለው ነበርና ሳይሞላ ግን ጎዶሎህን ጎዶሎህን እንዲሞላ አድርጎልሃልና፣ እውነት ወልደ ጊዮርጊስ ቃላት የለኝ። ለኔ እንዳደረከው ለሳሪ እዚህ ላለ ነው እንዳደረከው ነው የምንቆጥረውና አሊ ደግሞ በጣም መበርታት አለብ መጎበዝ አለብ። እኔ ደስ ብሎኛል፣ በቃ ከዚህ በላይ ምንም ማለት አልፈልግም። እንኳን ደስ አለ ከየሰው ደስታ የሚያስደስታችሁ ሁሉ እነ ትክክል እንኳን ደስ አላችሁ። አሁን አምስት ሺህ ሁለት መቶ ሰው አላችሁ። አምስታችሁም ትክክል ነው እያላችሁ ነውእና ስለ ትክክሉ ነገር እንሄድበታለን አሊ ግን ነገን ጫፍ በቃ ነገ ደስ ብሎ ፈታ ብለዋል። በቃ ነገ እሺ በቃ ቀና አድርጓል። ምታ ፈጣሪ አላህ ቀና አድርጓል። ስለዚህ እንኳን ደስ አለህ በቃ።